ወንጌል አማኞች ድምጽ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ በማስቀጠል በቅርቡ በወንጌል አማኝ እምነት ተከታዮች ላይ በጅማ ዞን እንዲሁም በሶማሌ ክልልና አፋር ክልል የደረሱ ስደቶችን አስመልክቶ የዘጋጀነውን መግለጫ በጽሁፍ እናቀርባለን። በኢፌድሪ ህገ መንግስት አንቀጽ ሰባት አንድ መሰረት ማንኛውም ሰው የማሰብ የህሊና እና የሃይማኖት ነጻነት አለው። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ የመከተል የመተግበር የማስተማር ወይም የመግለጽ መብትን ያካትታል በሚለው መሰረት በአንቀጽ ሃያ ሰባት ቁጥር ሶስት ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነፃነት በኃይል ወይም በሌላ ሁኔታ ለማስገደድ መገደብ ወይም መከልከል አይቻልም ይላል ይህ የህገ መንግስት ድንጋጌ ለሁሉም የሃይማኖት ተቋማት በእኩል የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን የሃይማኖት ተቋም መብትና ነፃነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ ሊያምንና ሊያስፋፋ ይችላል። በግለሰብም ይሁን ደረጃ ቢሆን ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ አዘል ክርክሮችና ጸብ ቀስቃሽ ድርጊቶች በሀገራችን ኢትዮጵያ በማህበራዊ ሚዲያዎች በስፋት ሲሰራጩ ይታያሉ። ይህ ጉዳይ በሃይማኖት ተቋማቶች መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገር በሀገር ሰላምና በህዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነ ሊታወቅ ይገባል። ከዚሁ ጋር ተያይዞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል በሆኑት በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰንጠማ ወረዳ ጋትራ ከተማ የምትገኘው ማህበሪያዊ ምዕመናን ላይ ለእምነታችን ጥላቻ ባላቸው ግለሰቦች ምክንያት ምእመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላት አመልክተን አጥፊዎች በህግ እየተጠየቁ እንዳለና በህግ አግባብ ውሳኔ ሊሰጥ እንደሚችል የተነገረን ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ በመሆናቸው እና ወቅቱ ክረምት ከመሆኑ ጋር ተያይዞ ጊዜ የማይሰጠው ጉዳይ በመሆኑ የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙ አካላት ላይ ህጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎች እንዲቆሙ በማድረግ ለህዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸለቱ ቤት እንዲሰራ እንዲደረግልን እየጠየቅን በተመሳሳይ መልኩ በአፋር ክልል በዱለቾ ወረዳ ውስጥ ባሉ የከሰም ቀበናና ና በደሆ ቃለ ህይወት ቤተ ክርስቲያን ላይ ግለሰቦች ዝርፊያ በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገ ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኙ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸው ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስ በጅጅጋ ከተማ አራት ምዕመናን፣ በቦምቦስ ከተማ ሶስት ምዕመናን በእስር ላይ የሚገኙ ሲሆን የአፋር እና የሶማሌ ክልል የመንግስት አካላት ይህንን ተግባር እንድታስቆሙልን እየጠየቅን ያለፉት ያለ ጥፋት የታሰሩት ምዕመናን እንዲፈቱ እንዲሁም ክልሎች በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌዴራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች፣ በአካባቢያችን ሌላ እምነት በነፃነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው ሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን በሀገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችና የካውንስሉ መዋቅሮች እንደዚህ አይነት ጉዳዮች በሚፈጠሩበት ወቅት ያለ አንዳች መደናገጥና የጥላቻ ምላሽ በባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምፃችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተው ምስክሮች ስለሆናችሁ ስደት የወንጌልን አገልግሎት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽህፈት ቤት። አመሰግናለሁ። ጥያቄዎች ካሉ ይቀበላለሁ። የቴላማኞች ድምፅ የመጀመሪያው ጥያቄ በጉዳቱ ጉዳት በደረሰባቸው አካባቢዎች ላይ በአካል ተገኝታቸዋሉ የሚለውን የእኛ የካውንስሉ መዋቅሮችም ካውንስሉም በአካል ተገኝተን ሕዝቡን እና የሚመለከታቸው በመንግስት አካላትም አግኝተናል። ቤተክርስቲያኒቱም በተለይ በጅማ ዞን ያለው ላይ ተገኝታ ርብርብ የተደረገን ያለው ከዛም የተነሳ ነው የሚመለከታቸው መንግስት አካላትም አብረው ተንቀሳቅሰው አጥጋይ ባይሆንም አጥጋይ ባይሆንም ምላሽ ለመስጠት ጥረት እየተደረገ ነው ያለው። ይሁን እንጂ ህዝቡ አሁን ሜዳ ላይ ነው ያለው፣ በሜዳ እያመለከ ነው ያለው። ክረምት ነው፣ ዝናብ አለ። ሃይማኖት ደግሞ ሰው የራሱን እምነት በፈቀደበት አካል በፈቀደበት መንገድ ሊያመልክ ይችላል። የሃይማኖት ቤትን የጸሎት ቤትን ማቃጠል ከዚህ በላይ ወንጀል የለም። መንግስት እርምጃም ሲወስድ በድብቅ መውሰድ አለ ብለን አናምነ። እንደዚህ አይነት ነገሮች ተደጋጋሚ እየመጡ ካውንስሉም መግለጫ ከመስጠት ባሻገር ተከታትሎ እነዚህን ነገሮች የማስፈጸም ኃላፊነት ስላለበት ይሄን የሰሩ አካላት የተፈጸመባቸው ቅጣት የተወሰደባቸው ቅጣት ምንድን ነው? ይህንን ጸሎት ቤት ያክል ነገር አፍርሰው አቃጥለው ምዕመናንን ደብድበው ሆስፒታል እስከሚገቡ ድረስ ካደረሱ የነፍስ ግድያ ማለት ነው። ሰዎቹን አልገደባቸውም እንጂ በሕይወት ከዛም አይተናነስ ነው። ስለዚህ መንግስት እንደዚህ አይነት ነገሮች እንዳይደገሙ እንዳይደገሙ የሚወስደውን እርምጃ በይፋ ማሳወቅ አለበት። ይሄ እንዲደረግ ከሚመለከታቸው አካላት ጋር እያወራን ያለ ነው። ጥያቄው እስኪመለስ ድረስ እንቀጥላለን እንቀጥላለን። ክልሉ አለ ፌደራል መንግስት አለ፣ እናረጋለን። ይሄ ነገር መቆም ካልቻለ መቆም ካልቻለ ሰዎች በሃይማኖት ሰበብ በሃይማኖት መልክ የራሳቸውን ሂድን አጀንዳም በዚህ ውስጥ አድርገው ሊያከናወኑ ይችላሉ፣ ሊፈጽሙ ይችላሉ። ይሄ ደግሞ በሀገር ሰላም ላይ አንድነት ላይ በህዝቦች መከባበር መካከል ላይ ሊፈጥርም የሚችለው አደጋ ኪሳራው በጣም የጎላ ነው። ለዚህ ነው ለፌዴራል መንግስት ጉዳዩን በጥልቀት መርምሮ አይቶ ተከታትሎ በአካልም እዛ መሄድ ካለበትም ሂዶ እንደዚህ አይነት ድርጊት የፈጸሙ አካላት እርምጃ ሊወሰድባቸው ይገባል። መደጋገም የለበትም። በተለይ ቤተ እምነትን ማፍረስና ማቃጠል ብዙን ጊዜ የሚታየው ወንጌል አማኞች ላይ ነው። ከወንጌል አማኞች ውጪ እንደዚህ አይነት አደጋ የደረሰበት እስካሁን ብዙ አልታየም። ወንጌል አማኞች ላይ ነው ጸሎት ቤት ማፍረስ በቅርቡም እንደዚሁ ኢሉባቦር አካባቢ አንድ ጸሎት ቤት እንደዚሁ ማፍረስ ማቃጠል አድርገው ሰዎቹንም ጎርተቸዋል የዞኑ አስተዳዳሪ የወሰደውን እርምጃ አላሳወቀንም። እዛ ላይ ጥንቃቄ ቢደረግ እዛ ላይ ቢሰጥ መግለጫ ያሆኑ አይደገምም ስለዚህ የሚዲያ አካላት እዚህ ያላችሁም ምናልባት ይሄ መልክት የሚደርሳችሁ በሀገር ውስጥም በመለዋል የምትገኙ ማህበራዊ ሚዲያ ላይ በተለይ የምትሰሩ ይሄ መልእክት ለሚመለከታቸው መንግስት አካል ደርሶ ውሳኔ እስኪያገኝ ድረስ ጥያቄው በተለያየ መንገድ መቆም የለበትም፣ መሄድ ያለበት የሚዲያ አካልም እስከ ቦታው ድረስ በመሄድ የተለያዩ ፕሮግራሞችን መስራት ያስፈልጋል ማለት ነው። መስራት ያስፈልጋል። እውነታውን ማውጣት ያስፈልጋል። እውነት ያልሆነን ነገር ነው ማናወጣው እንጂ እውነት የሆነን ነገር ሪያሊቲውን ነገር በአካልም ደርሰን ያገኘናቸው መረጃዎች አሉ። እነሱም በሙሉ ወደ ሚዲያ እናወጣለን ህዝቡን ለመርዳት ቤተክርስቲያኒቱ አካውንት ከፍታለች። በዛ መሰረት ሁላችሁም ሚዲያ አካላት በሀገር ውስጥ በመላዋል የሚገኙ ቅዱሳ እንዲተባበሩ በተዘጋጁ አካውንት ውስጥ ድጋፍ ማድረግ የጸሎት ቤቱን የተሻለ አድርገን መገንባት እንድንችል። ይሄ ማለት አጥፊዎች የሚጠበቅባቸውን አያደረጉም ማለት አይደለም። መስራት ያለባቸው ይሰሩታል እነሱ ግን ምእመኑ ደግሞ ተባብረው እንደ ስደት ባለበት አካባቢ ላይ ድጋፍ በማድረግ የተሻለ ነገር መደረግ አለበት ብለን ስለምናምን በተከፈተው አካውንት የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ራሱ ያዘጋጀው አካውንት አለ። በዛ ላይ ድጋፍ ቢደረግ የተሻለ ነው። በጥብቅ የምናስተላልፈው መልዕክት የአንድ ሰሞን ኢሹ እንዳይሆን፣ እንዲህ አይነት ነገሮች ምላሽ እስኪያገኝ ድረስ የሚዲያ ዘመቻ መኖር አለበት። ቻለንጅ መደረግ አለበት። መንግስት እርምጃ መውሰድ አለበት። አጥፊ በህግ መጠየቅ አለበት። ስለዚህ ቀለል ቁጥር አለም በወንጌል አማኞች ድምፅ ለማሰማት የሚያንስ ቁጥር አለም ያለን። ስለዚህ ምላሽ እስክናገኝ ድረስ እንቀጥላለን ማለት ነው። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋራ አናገናኘ ነው። በቅርቡ እንሰጣለን መግለጫ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብራቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው የማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ፣ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይህ ማለት ሰው እንደ እምነቱ በዘይት መጸለያ አይቻልም ማለት አይደለም፣ ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጭ ያላቸው ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ እያስተላልፋለን ማለት ነው። ምዕመናኑም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ፣ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም የሚቀበለው እንቃወመዋለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን አናምንም። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ እጦት የሚቸገር ምዕመናን ስላለን የመንግስት አካላት እሱን እሱን ያርጉልን። አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አቶ የሚቸገር ብዙ ህዝብ አለ። መንግስት እሱን እሱን ይስራል። ለኛ አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ሀይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ይወስዳል። እንደዚህ እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይህን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም መጽሐፍ ቅዱሳዊም አይደለም። ምንድን ነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤነፊቱ ቫሊዩ ምንድን ነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ፣ ከመጽሐፍ ቅዱስ ባልተማርነው መንገድ፣ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሰረት አጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋሉ? አምስት ስድስት አጃቢዎች አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደሆነ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚያ ነገሮች ጥላ ሆኗል። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል። ሰርተፍኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ። እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ተወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል፣ ችግር የለውም። መጽሐፍ ቅዱስ ሆ ዘይት ቀብቶ መጸለይ ይቻላል። እኛ እያልን ያለነው የአንድ ሊትር ዘይት አንድ ሺህ ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፎ በዚህ ከጸለክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባሉ አንዱ ስሆ እና ህዝቡ የእግዚአብሔርን ቃል እንዳይሰማ ህዝቡ ወደ እግዚአብሔር እንዳይቀርብ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነው እና በዚህ አጋጣሚ ለሁሉም ክልሎች የሚያስተላልፈው መልእክት፣ እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሰኩቢት አካላት ከዚህ ነገር ትንሽ ጠበቅ ሉ ኮንፈረንስ ከተካሄደ ሰው ከፍት መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለን እሱን አለ የምንል ያለ ነው። አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ ስድስት ሰባት ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ፣ ይሄ ከእኛ አስተምሮ ውጭ ነው። አይፈቅድም የእኛ አስተምሮ ስለማይፈቅድ ይህንን ነገር እንዲያቆሙ ሲጠየቁም፣ እነሱ ኖ እንዲሉ። በዚህ አጋጣሚ ለእነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቁሙ፣ አትሽጡ። በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ። ኢቫንጀሊካል ቲቪ የወንጌል አማኞች ድምፅ።